ሰው አንድ ያልታወቁ ሊቃውንት የሰው ልጅን እንዲህ ብለው ይተነትኑታል። በሁለት እግር ይሄዳል፣ በሁለት እጅ ይጨብጣል። አምስት ሕዋሳት አሉት፤ የማየት፣ የመስማት፣ የመቅመስ፣ የመዳሰስ፣ የማሽተት። በዚህ እንደ ሌሎቹ እንስሳት ከዓለም ጋር ይገናኛል። ከሌሎቹ እንስሳት ይህ እንስሳ በምን ይለያል? ቋንቋ አለው። አንድ በል ቋንቋ የሌለው ማህበረሰብ በምድሪቱ ላይ ታይቶ አያውቅም። የሰው ልጅ ገዳይ ነው ሁለት በል ሌላው እንስሳ አዳኝ እንጂ ገዳይ አይደለም ማለት ነብርም ፍየልን ድመትም አይጥን እንደ ፍጥር ጥሩ አድነው ይበላዋል እንጂ ዞሮ የገዛ ዘሩን አይገድልም የሰው ልጅ ግን በግለሰብ ደረጃ ሌላውን ግለሰብ ይገድላል በማኅበረሰብ ደረጃም ሌላውን ማኅበረሰብ በጦርነት ይፈጀዋል እንደ ሌላው ፍጡር ለመብላት ሳይሆን ለመግደል ነው የሚገድለው። የሰው ልጅ ሠራተኛ ነው። ሦስት በል። የሥራ ክፍፍልን የገበያና የገንዘብን ያህል ተአምራት እንደ ተራ ነገር የሚያንቀሳቅስ ኃይለኛ ፍጡር ነው ይሄ የሰው ልጅ። የሰው ልጅ አምልኮተኛ ነው። አራት በል። እንደ ቋንቋቸው ሃይማኖታቸውም ይለያያል እንጂ አማልክት የሌለው ኅብረተሰብ የለም። ሁለት የሰው ዘሮች አንድ መሆናቸውን ሳንረሳ በደፈናው በትልቁ ስንከፋፍላቸው ከጂኦግራፊ ጋር ብዙም አንራራቅም። ቢጫዎቹ፣ ጥቁሮቹ፣ ቀዮቹ ፊታቸውም፣ ቁመናቸውም፣ ጠጉራቸውም አይለያይም። ምግባቸውም ከሩዝ እስከ ጤፍ እስከ ቴምር ቋንቋቸውም ይለያያል፣ ባህላቸውም ሃይማኖታቸውም ቋንቋዎቻቸው፣ ድምፆቻቸው በጣም ከመለያየታቸው የተነሳ የአንዱ ቋንቋ ተናጋሪ የማያውቀው ሌላ ቋንቋ ሊናገር ሲሞክር ጆሮውን ማመን ያቅተዋል። ይህ ምስቅልቅል የድምፆች ግትልትል እንዴት ብሎ ትርጉም ሊኖረው ይችላል? በአንጻሩ ግን እነሱ ደግሞ የእነሱን ቋንቋ ቢሰሙት ቅጥ የለሽ አቦ ሰጡን የድምፅ ቅደም ተከተል መስሎ ይሰማቸዋል። ተወይም እባክህ ቋንቋ ማለት የኛ ነው፣ ድምፆቹም የጠሩ ናቸው ቃላቶቹም ግልጽ ናቸው። ሐረጎቹም፣ ምሳሌዎቹም፣ ተረቶቹም፣ ግጥሞቹም ግሩም፣ ድንቅ፣ ውብ ናቸው። ፒፒፒፒፒፒ ተባልና ቋንቋ ሊባል ነው? እስቲ ከሚሉት አንዱን ተርጉምልኝ። እግዜሩ ወይ ሆድ ይሰጥና እህል ይነሳል ወይ እህል ይሰጥና ሆድ ይነሳል። ይገርማል። ፒፒፒ በማለት እንዲህ አይነት ጥልቅ እውነት ይናገራል የእኛ ያልሆነ ሰው። ምግብስ ብትል ማን እንደኛ አበው የምንላቸው የቀድሞ ሀበሾች ነበሩ ይባላል። ሲገኝ በቅቤ ያሯን የበላሽ ዶሮ ሲኮመኩም፣ ሲገኝም ክሽን ያለች ጥፍጥ ያለች ሽሮ እንዲሁም በቅመም ያበደች ምንቸት አብሽ እና የመሳሰሉትን ሲበላ ኖሮ ቆፍጣና ሀበሻ ለመጀመሪያ ጊዜ ፓስታ ሹካ በሰሐን ሲያይ ምን ተሰማው ይሆን? ምን ሳለ ይሆን? ከበሉ አይቀር እንቁራሪት ጥብስ ነው ሲሉ የሰማቸው ዕለትስ ምን አሰበ ይሆን? በአንጻሩ ግን ሲኒዮር ግራዚያኒ ለመጀመሪያ ጊዜ እንጀራ ሲያቀርቡለት የእንጀራውን አይኖች እያየ ሲፈራ ሲቸር ቆረስ አድርጎ ሲቀምሰው ምን አለ ይሆን? ቱ ዲስግራሲያቶ ይህን እህል ትለዋለ ብሎ ሊሆን ይችላል። ማለት አባቱን እንዳይፈራ ለራሱ አረመኒ ፋሽስት ተውማ ጊዜውን ይጠብቅ። እዚህ ላይ ጸሐፊም አድማጭም ራሳቸውን ይነቀንቃሉ። ሃይማኖትስ ብትል ማን እንደኛ። እዚህ ላይ ከአንድ ሰላሳ ዓመት በፊት አንዲት የምናውቃቸው የድሮ ሴትዮ የተናገሩት ትዝ አለኝ። በሰቼንቶ ወይም በታክሲ የግሪክ ቤተክርስቲያንን ስናልፍ ሴትዮዋ ከት ብለው እየሳቁ አንድ ቀን እዚህ ቤተክርስቲያን ሬሳው ፍታት ሲደረግለት አይቼ አሉ እየገረማቸው! ፍታትስ ጸሎቱስ ብትሉ ልክ እንደኛው ቤተ ስኪያን እኮ ነው። ቋንቋቸው አይገባም እንጂ አሁን እነሱም እንደ እኛ ነፍስ አላቸው ማለት ነው ወይ? ጉድ! ገርሞኝም አላባራ አሁንም። ሁለት ሆነም፣ የሰው ዘር ከምድሪቱ ላይ በቀለ። ምግቡንም አበቀለችለት። በምድረ ሕንድ ሩዝን አበቀለችለት፣ ዝሆንንም፣ ሌሎቹንም። እሱም ጌታ ቡድሃን አበቀለ። ጌታ ቡድሃን ብዙዎቹን የሩቅ ምሥራቅ አገር ውስጥ የሚገኙ ድንቅና ታላቅ ቤተ መቅደሶችን አበቀለ። ምናልባት ፎቶዎቻቸውን አይታችሁልኝ ይሆን ወይ በመጽሔት ወይ በካላንደር። በምድረ እስራኤል ስንዴን አበቀለችለት፣ ያውም ላቡን አንጠፍጥፎ ነው። በግንባርህ ወዝ ብላ እንዲል መጽሐፉ። እሱም ጌታ ኢየሱስን አበቀለ። አበቀልኩ ይበል። ጌታ ኢየሱስም በክርስቲያኑ ዓለም በተለይም ለመካከለኛው ዘመንና በሪኔሳንስ አውሮፓ በሚሽን እየታዘዙ እየመጡ ሰርተውት ይሆናል እንጂ የሚያስብሉ የክርስትና እምነት ፈለጎችን አበቀለ። በምድረ አረብ ቴምርን አበቀለችለት ግመልንም ሌሎችንም እርሱም ባለ ሰይፉን ነቢይ መሐመድን አበቀለ፣ ሰለላሁ ዐለይህ ወሰለም። ማብቀልስ ቢሉ ማብቀል ነው። ነቢዩም ጨረቃንና ከዋክብትን እያመለከተ በምድረ እስላም እነዚያ በየማዕዘኑ ወደ ሰማይ የሚንጠራሩትን ፀሐይ ስታቆለቁል ጥላቸው አድማስ የሚደርሰውን ድንቅ ተአምራዊ መስጊዶችን አበቀለ። በሌሎች አገሮች በሌሎች ዘመናትና በምድሪቱ ስፋት እነዚህን የመሳሰሉ ሰዎችና ሁኔታዎች ብዙ ታላላቅ ድንቅና ዘላቂ ቤተ መቅደሶችን ሠርተው አለፉ። ሰዎቹ አለፉ። ለያማልክታቸው ፍቅርና ክብር የተከሏቸው ቤተ መቅደሶች ግን አሁንም ቋሚ ምስክር ናቸው። እዚህ ላይ የምንና የማን ምስክር ብሎ አይጠይቅም ጨዋ አድማጭ። ጸሐፊን ማፋጠጥ ይሆንበታል። እንደገናም ሁለት ውእቱ ሄደት ክሌሁ እንዲል መጽሐፍ ሂደት ነውና እናታችን ምድርም ወልዳ አብቅላ አሳድጋ አስረጅታ አስሙታ ስንሞት ጊዜ ቀደም ሲል አበድራን የነበረውን ንጥረ ነገር መልሳ ትወስድና ሌሎች አሻንጉሊቶች ታበቅልበታለች። ቅጠል የለበሱም ሥጋ የለበሱም ሂደቱ ይቀጥላል። ዕጽዋቱና እንስሳቱ ስለዚህ ስለ መሞት ጉዳይ የሰጡን አስተያየት የለም። የሰው ልጅ ግን ኦ አዳም መሬት አንተ ወትገብ ውስተ መሬት ተብሎ እየገባ እየተቀበረም ወደ ላይ ያያል ያውና ይታያል። ሰማያዊ ሰማይ የዝናቡ፣ የመብረቅ፣ የነጎድጓድ ቤት። ምድሪቱ ሰውየውን በቃኸኝ አለችው አይደለም? እሱም ቻው ይላታል። ሰማይ ቤቶቹን እናንተ ጋር ቦታ አታገኙልኝም ይላቸዋል። ኑ ተዘጋጅቶላችኋል ይሉታል። እስላም ከሆነ በነቢዩ ሰለላሁ አሌ ወሰለም ቁርአናዊ ቋንቋ ይነግሩታል። ጴንጤ ከሆነ በኢየሱስ አባባል ይነግሩታል። ሌላ ከሆነም በሌላ አባባል። ቁም ነገሯ ግን ማንም ቢላት ማንም ያው ነች። የሰው ልጅ እንደ ሞት አይቀርም። እኛ ብቻንን የምንድነው ለሚለው ለሃይማኖቶች ሁሉ እምነት ግን ምድር ላበቀለችው ለሰማይ እንዴት ሊጠበው ይችላል? ለሁላችንም ምድሪቱ ላይ ስፍራ ያስገኘልን ሰው ምስጢራዊ ኃይል በሰማይም ያስገኝልናል። ከነ ጂኦግራፊው ከነ